ዶክተሩ እያጭበረበረ እንደሆነ አሴር በደንብ ገብቶታል። ነገር ግን አሁን ላይ የሚያሳስበው ጉዳይ የሀና አባት ከዛ ሆስፒታል ቶሎ ካልወጡ ምናልባትም ህይወታቸው አደጋ ላይ ይሆናል። ምክንያቱም ዶክተሩ እንግዲህ የሀናን አባት የሚያዳክም ከኒና እንዲሁም መርፌ እየሰጠ ከቀን ወደ ቀን የሀና አባት ህመማቸው እየጨመረ ነው። ታዲያ ግን ሀና ምንም ነገር የዋህ ስለሆነች ሰው ተንኮል ያስባል ብላ ስለማታስብ እሷ ምንም ነገር አልገባትም። ግን አሴር አሁን ላይ እየተፈጠረ ያለው ነገር በደንብ ስለገባው እንግዲህ ሀና ወደ ቤት እንድትሄድ አስገድዶ እሱ ዶክተሩን ከተከታተለው የሆነ ነገር ይደርስበታል ብዬ አስባለሁ። በመቀጠል ግን አሁን ላይ አሴር እውነታውን ደግሞ ለሰላምም ቢነግራትና እንደዚህ ሰውየው ፈርቅ እየያዘ እንደሆነ ካወቁ በሁለት ማን እንደላከው ጭምርም እንዲሁም ደግሞ በመረጃም ሊደርሱበት ይችላል። ሲቀጥል እንግዲህ ወይዘሮ ሜላት ሀናን በጣም እየተናገረቻት ነው። ሀና ለራሱ እዚያ ቤት ድጋሚ መሄድ አልፈልግም እስከ ማለት ደርሳለች። እናም እንግዲህ ሜላት እናት ግን በጣም ነው ደስ የሚሉት። ሀና ጎን ቆመዋል። ልጃቸው ሀና እንደሆነች እርግጠኛ ናቸው። ወይዘሮ ሜላት ግን በደረሳት መረጃ ልጇ እርግብ እንደሆነች እንጂ ሀና በፍጹም ልጄ ልትሆን አትችልም፣ እባብ ናት፣ አጭበርባሪ ናት በማለት ትናገራል። ወይዘሮ ሜላት አንድ ቀን እውነታውን ያወቀች ቀን እርግጠኛ ነኝ ቀና ብላ እንኳ ልጇን አይኗን ለማየት ትቸገራለች። በጣም እላፊ ቃላቶችን እየተናገረቻት ነው። እውነት ለመናገር ማጣት አንገት እያስደፋል የሚባለው ለዚህ ነው። ኖላዊ ድራማ እንግዲህ አስተማሪነቱ እንዳለ ሆኖ በጣም ደስ የሚል ቆንጆ ድራማ እየሆነ ነው። እንግዲህ ወይዘሮ ባዩሽ እንደፎከረችው አሁንም ይሄ ዶክተር የዲኤንኤ ምርመራውን አይቀይረውም ብሎ ለማሰብ አስቸጋሪ ነው። ዶክተሩ በብር ተገዝቷል። እንግዲህ አራት መቶ ሺ የነበረ የሕክምና ዋጋ በአንድ ጊዜ ወደ ስድስት መቶ ሺ የሚያደርሰው ሁለት መቶ ሺ ትርፍ አገኘ ማለት ነው። እናም ወይዘሮ ባዩሽ እንደፎከረችው የሜላትን ሀብትና ንብረት እወስዳለሁ ባለችው መሰረት በተዘዋዋሪ ሀብቱን እያገኘች ትገኛለች። በመቀጠልም እንግዲህ ዲኤንኤ ምርመራው በደንብ ነው የሚቀየረው። ዶክተሩን እንዳየነው ተገዝቶ ነው ብር ተከፍሎት ነው። ስለዚህ የዲኤንኤ ምርመራው ይቀየራል። ሀና ግን ምንም ሆነ ምን አባቷን ከዛ ሆስፒታል ቶሎ ይዛ በወጣ ደስ ይለኛል። አባቷ ከቀን ወደ ቀን ህመማቸው እየጨመረ እንጂ እየቀነሰ አይደለም። መነሳት ሁሉ እያቃታቸው ነው። ሲቀጥል እንግዲህ እንዳየነው ከሆነ ወይዘሮ ሜላትም ሀናን አባርራታለሁ ባለችው መሰረት እናቲቱ ደግሞ አንቺ ሀናን ካባረርሻት፣ እኔ እዚህ ቤት አልኖርም በማለት መልስ ሰጥተዋል። ኖላዊ ድራማን እንዴት አያችሁት? ለቤት አዲስ የሆናችሁ ሰብስክራይብ፣ ነባሮች ደግሞ ላይክ አድርጉ። የእናንተ ሀሳብ አስተያየት ምን ይመስላል? ስለምታበረታቱኝ ከጎኔ ስለሆናችሁ፣ አይዞሽ በርቺ ስለምትሉ ደግሞ ከልብ አመሰግናለሁ። ሲቀጥል አሁን ላይ ወይዘሮ ሜላት አንዳንድ ነገር እንኳ እንድትጠረጥር ማድረግ ነበረባቸው ደራሲዎቹ። ምክንያቱም ወይዘሮ ሜላት አሁን ዝም ብላ ነው ያለችው። በቃ እምነቷ ሁሉ እርግብ ላይ ነው ያለው። እርግብ ደግሞ ሀናን ለማስጠቆር እያቃጠረች ትገኛለች። ወይዘሮ ሜላት አሁን ላይ የምትሰማው ብትኖር እርግብን ብቻ ነው እና ውድ ቤተሰቦቼ ለማንኛውም ኖላዊ ድራማ አጓጊና ልብ አንጠልጣይ ሆነው ከሁሉም በላይ የሀና ታሪክ ነው የሀና አባት መሞት የለባቸውም በዚህ በተረገመ ዶክተር። እንግዲህ የመድኃኒት አይነት እየሰጠ እሳቸውን እያደከመ የአንድ ሺህ ብር ከኔና አስራ ሰባት ሺህ ብር እየጻፈ ብሩን እንግዲህ ኦቨር አውጥቶታል። በመቀጠል አሁንም እሳቸውን የሚያድን ከኔና ሳይሆን እየሰጠ ያለው የማያድን ከኔና ነው እየሰጠ ያለው። ዶክተሩ ለራሱ ከስራ ሊባረር ይገባል ማለት ነው። እና ውድ ቤተሰቦች እንግዲህ ኔ ሀሳብ እንደዚህ ነው። ዛሬ ነገ ይመጣሉ።